እና የሚያስቆጩኝ ጉዳዮች ጥቂቶቹን ለማንሳት አንዱ ደህንነታችን ነው። በጣም ያስቆጨኛል። ደህንነታችን ደህንነትን አምሬ ነው የምጠላው። በደህንነት ምክንያት ዝቅ ተብለን ታይተናል፣ ተዋርደናል፣ ለምነናል። ደህንነት መጥፎ ቀንበር ነው፣ መሰበር አለበት። ትውልድ ደህንነትን መበቀል አለበት ብዬ በጽኖ አምናለሁ። ይሄ የመጠፋፋት የመጠላላት፣ የመከፋፈል ታሪካችን እንደዚሁ ያሳዝነኛል እኔ ካልሆንኩ እናንተ አትሆኑም እኔ ካልሆንኩ አንተ አትሆንም በሚል እኔ አንደኛ ነኝ በሚል ሕሳቤ ያለው መናናቅ ያለው መጠላላት መጠላለፍ ያሳዝነኛል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፉት ሰላሳ ዓመታት ወደብ የላትም። ይሄ የሆነበት መንገድ በጣም በጣም ያስቆጨኛል። ያስቆጨኛል ያስቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል ጠቅላይ ሚኒስትር ከመሆኔ በፊት የዛሬ 10 15 ዓመት በይፋ በቪዲዮ ያለ በጽሁፍ ያለ አቋሞቼ ናቸው። እነዚህ ትክክል ናቸው ብያለሁ። ማንንም ሳንጎዳ፣ ግን የእኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢትዮጵያ ምንም ጥያቄ የለውም፣ ከፍተኛ ጉዳት ደርሶባታል። ይህም ብታሳካ ግድ ሌላቱን መጉዳት አይጠበቅባትም። ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለባት። ያ ካልሆነ የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም።